ዛሬ እንግዲህ በደረሰን መረጃ መሰረት አንድ መረጃ እንጠቁማቸዋለን። ይህም ደግሞ በዲማ ከተማ የማህበረሰብ ደንብን ባልተከተለ አለባበስ የገንዘብ ቅጣት ተጣል ላል። እንግዲህ ባላስፈላጊ አለባበሶች ላይ የገንዘብ ቅጣት ተጥሏል ነው የሚለን መረጃው በዲማ ከተማ ነው። ይህ እንግዲህ የተካሄደው የዲማ ወረዳ ሴቶችና ማህበራዊ ጉዳይ ጽህፈት ቤት እንዳስታወቀው ከማህበረሰቡ የአለባበስ ልማድ ጋር የማይሄድ ልብስ ለብሰው የመዝናኛ ቦታ ላይ የተገኙ 13 ሴቶችን በገንዘብ ተቀጥተዋል ይላል ጥቅምት 7 2018 ዓ.ም የዲማ ወረዳ ኮሚኒኬሽን ጉዳዩ ጽህፈት ቤት በሰጠው መግለጫ ድርጊቱ የተፈጸመው ከአካባቢ ፖሊስ ጋር በመተባበር ሲሆን ሴቶቹም ለጊዜው በቁጥጥር ስር ውለው ነበር ይላል። የጽህፈት ቤቱ ኃላፊ ወይዘሮ ንሃ ኒካሃ አኳያ እንደገለጹት ሴቶቹ በቅርብ ምሽት አራት ሰዓት ገደማ በዲማ ከተማ ውስጥ ባለው የመዝናኛ ቦታ በአለባበሳቸው ምክንያት የእርምት እርምጃ ተወስዷል። በዚህም እያንዳንዳቸው አምስት ሺህ ብር ተቀጥቷል። በአጠቃላይ 65 ሺህ ብር እንዲከፍሉ ተደርጓል። ጽህፈት ቤቱ በተጨማሪም ከፖሊስ ጋር በመሆን የጀመሩት የማጣራትና የማስፈጸም ስራ ተጠናክሮ እንደሚቀጥል አሳውቋል። ምንጭ የዲማ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት እያደረሰን መረጃ ነው። እንግዲህ እንደምትመለከቱት ምስሉ እንደዚህ አይነት አለባበስ ለብሰው የተገኙ 13 ሴቶችን እንግዲህ ቀጥቷል ማለት ነው። እነዚህም ሴቶች እንግዲህ እያንዳንዳቸው 55 ሺህ ብር ከፍለዋል። በአጠቃላይ 65 ሺህ ብር ገቢ የተደረገ መሆኑን ለማወቅ ችለናል። እናንተ በዚህ ሀሳብ ላይ ምን አስተያየት አላችሁ? ኮሜንት ላይ አስተያየታችሁን ግለጹልን። እናመሰግናለን። ይሄ ነገር ተጠናክሮ ይቀጥል ወይስ ደግሞ መቀጠል የለበትም ትላላችሁ? እናመሰግናለን። መሰግናለን መሰሚኑ አካሉ ላይ ይመቻችሁ።